ና ወዲህ፣ አሁንማ፣ ና ወዲህ፣ ደግ ነኝ። ና ወዲህ፣ እንዴት ነው ታዲያ? ቁጭ በል፣ እስኪ ቁጭ በል። እንዴት እንደመጣሁ በጣ ፀሐማ ከራለች ዘንድሮ፣ አልቻል ብላለች። እኔ ጥሩ ነው፣ ሸጋ ነው ዘንድሮ። እሺ እንግዲህ ጥሩ ይወጣል፣ ጥሩ ያፈራል፣ አፍርቷል ዘንድሮ። ምን ላርግ? ሰላም መጣሽ ቤት በኩል ከዚህ ሂድ ሂድም። በታችኛው እሱ ይሻላል። እሱ ሸረቆ ነው። አዎ ይሻላል። መንገዱም ግራ ያጋባ። በቃ መምጣት ነው። ወዲህ ስሰራ እንዴት አየሽን? ታዲያ አሁን እንዲህ ከፍ ሲላየሁት እንዲሁ እዚሁ ጋ እንግዲህ በላን ጠጣን። አሁን ደግሞ እስኪ አንድ ምንጃረኛ እና ቀንቅና

ቀደም ብላችሁ እንደተመለከታችሁት በድራማ መልክ የውድማ ላይ እንቅስቃሴው ምን እንደሚመስል ለማስቃኘት ሞክረናል። አሁን ደግሞ የአርሶ አደሮቹን የውድማ ላይ ቆይታ ምን ይመስላል? ምን ያደርጋሉ? ሲያበራዩ ምን አይነት ስነቃሎችን ይጠቀማሉ? የሚለውን ነገር እያነሳን ቆይታ የምናደርግ ነው የሚሆነው የእማዋየሽ ቆይታ በማድ ቤቱ ውስጥ በተለይ የአርሶ አደሮቹ ውድማ ላይ ሲንቀሳቀሱ ማዕድ ቤት ደግሞ እናቶች ቁጭ ብለው ለምግብ የሚሆን ነገር የሚያዘጋጁበት ሁኔታ ነበረ። እሱን የማዋየሽ ሙያ የተፈተነበትም ጊዜ ነበር። በጭስም ታፍነሽ ትንሽ ችግር ተፈጥሮ ነበረ። እሱን ለመመልከት እንሞክራለን። እንግዲህ ብሩክ እንዳለው የኔ እሱ ይታያል። የእሱ ደግሞ እንደምታዩት መንሽ ይዞ ነው የሚገኘው ከገበሬዎች ጋር አብሮ ወዲያ ወዲህ ሲል ይታያል። ምን ያህል እንደሰራውም የምታዩት ይሆናል። አሁንም ተመካቾቹ ቆይ ግን ይፈርዳሉ፣ ማን ጥሩ እንደነበር ትክክል። አሁንም አብራችሁን ቆዩ።

አቶ ዘለቃ ሙሉ ጌታና በወይዘሮ ሙሉ ወልደ ጻዲቅ ቤት ነው። እንግዲህ እንደ ተመለከታችሁት ውጪ ወንዶች እየወቁ ነው የሚገኙት። ታዲያ ወንዶች እየወቁ ባሉበት ሁኔታ ሴቷ ደግሞ በኩሽና ውስጥ ጉድ ጉድ ትላለች። የማብሰሉን ስራ እሷ እየሰራች ተጠብቃለች ማለት ነው። እኛም ታዲያ ዛሬ ወይዘሮ ሙሉ ምን እየሰራች እንደምትገኝ እናያለን። ከዛም ባለፈ እኔም የሴትነቴን አብራቸው ጉድ ጉድ እላለሁ። አሁንም መልካም በዓል ወይዘሮ ሙሉ ወይዘሮ ሙሉ እዚህ ቤት እንዴት ናችሁ? ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ነው ሁሉ ሰላም? ውጪ እየወቁ ነው። እንዴት ነው ጉድ ጉድ። እዚህ ከየት ነው እኔ የመጣሁት? ከአዲስ አበባ ነው፣ ጋዜጠኛ ነኝ። የጥምቀት በዓልን ምክንያት በማድረግ ዝግጅት እያዘጋጀን ነውና፣ ውጪ እየወቁ ነው። እናንተ ጋር ሴቱ ጋር ደግሞ ምን እየተዘጋጀ እንዳለ ለማየት ነው የመጣነው። ምን እየተዘጋጀ ነው ያለው? ግቢ አይ እንግዲህ ትረጂኛለሽ። እሺ ሴት እሺ እግዚአብሔር ይመስገን፣ ሁሉ ሰላም። ልጆች ሁሉ ደህና ናችሁ? ምን ምን አዘጋጀሽ እስቲ ንገሪኝ። እንጀራ ጋገር ያለው ወጥ ሰርቻለሁ፣ ያለው ያው ባገራችን ባህል ሁሉንም ሰርቻለሁ። ጠዋት ጠዋት በሌሊት ተነስተሽ? ጠዋት ተነስቼ ያው ሰርቻለሁ። እስቲ የቀረ ስራ ካለ ደግሞ እኔም አብሬሽ እንድሰራ፣ ምን ነው የቀረው ስራ? ቆይ ታቀራርብኛለሽ። ቁርስ ይዘን እንሄዳለን። የት ነው የት? እዛው ውጭ ላይ ነው የምንወስድላቸው። ባህሉ እንደዛ ነው። እንደዛ። ቆይ ቆይ፣ ቁርስ በልተሽ። እሺ፣ እሺ፣ እሺ፣ እሺ፣ እሺ

ጊዜ ነገ ነው የሚወጣው። ምናምርተው ነገ ነው፣ ጭዱን ዛሬ እንጨርሳለን። አዎ

አሃ የናንተ ደብረ ብርሃን ነው? አይደለም፣ ከአዲስ አበባ ነው የመጣ ነው። እኛ አዲስ አበባ ነው። አይሽ እኛ መጥ ያሁን እንመጣለና። እንግዲህ የምንጃር ነጭጤ ጃር ነጭጤ። አይ ጌቶቹ ምሳ ይባላል። እ የጌቶ ታገኝሻለሁ ብቀመጥ ብነሳ። አዎ፣ አዎ። ከዛ ውጭ አንድ የምንጃርኛ ጨዋታን እንጨዋታ እዚው እንጨዋታለን። አሃ አዎ፣ አዎ።

ኧረ ችግር የለም እኔ እታጠባለሁ እኔ እታጠባለሁ፣ ችግር የለም። እግዚአብሔር ይስጥልኝ። ምን ያህል ሰው ነው ዛሬ ለውቂያው የመጣው ሰው? ታሳው አሁ በዙር ነው አደለ? ሁሉም ጋር እየተዞሩ ነው የሚወቁት። አሁን እናንተ ተራ ሆኖ ነው የኛ ተራ ሆኖ ነው ዛሬ። እሺ፣ እናንተ እሺ። እሺ፣ ልጆች አሉሽ? አረ፣ አሉኝ። አዎ፣ ወንዶች እናት ነኝ ባክሽረ። አረ ባክሽ። ስንት ልጆች አሉሽ? አንድ አምስት አሉኝ። ሴት የለም። ሴት አንድ ነች። ተማሪ ነች? የለችም ነው እንዴ? አው፣ ትምህርት ላይ ነው ያለችው። እሺ እንግዲህ የገጠር እንጀራ እንዴት ወፍራም እንደሆነ። አዎ የገጠር እንጀራ ምን። እሺ እሺ፣ ቁጭ በይ ቁጭ በይ። አንቺም ነይ ቢ፣ ቁጭ በይ። እሺ፣ ቁጭ በይ። እሺ፣ እደርሳለሁ። ቢ፣ እሺ። ቁርሽ በጣም ነው የሚጣፍጠው? እውነት። እኩክ ያለው ሽሮ እንዲደርስ ቶሎ ቶሎ ብዬ ለቁርስ በጣም ነው የሚጣፍጠው። ምን ምን ታመርታላችሁ? ጤፍ ያው እናመርታለን እንደምታዩ፣ ስንዴ፣ ባቄላ፣ ምስር ሽንብራ ሁሉንም እናመርታለን። ወደ ውጭ የሚያስወጣችሁ ምንም ነገር የለም እኮ ማለት ነው። ጨው ብቻ ነው ምንገዛ። ጨው እና ቡና፣ ሻይ ምናምን እንገዛለን። እዛ ገበያ እንወጣለን። ጠላውም በጣም ነው የሚጣፍጠው። ከምንድን ነው የምትሰሪው ጠላው? ከስንዴ፣ ከበቆሎ፣ ከማሽላ እንሰራለን። እንዴት ነው ብዙ ጊዜ በዓልን የምታከብሩት? ጥምቀት ዳቦ እንጋግራለን። ጠላን እንጠምቃለን። ወጥ እንሰራለን። ከዛ እንሸፋፍናለን። ቤተክርስቲያን ሄደን እናድራለን፣ እናስቀድሳለን። ቅዳሴው ተበቃ በኋላ ቤታችን እንመጣለን። እንግዳ እንግዳ ዘን እንገባለን። ዳቦ ይቀርባል፣ ጠላው ይቀርባል፣ ሻይ ሻይ ይፈላል። ማንኛውም መቀጠለው ይቀርባል። እንግዳ እንጋብዛለን። አቀ ልብሳችንን ቆንጆ ቆንጆ ለብሰን አሁን ተጣራራላለን። ተጎረቤት እንግዳ የሚያስቀደሰታለ ቤተክርስቲያን ዘን እንመጣለን። እንኳን እንደዚህ አብሮ ቀርቦ የበላ ዱዋን ጥቀንኩ የታያይ ጠያየቃት እውነት ነው፣ እውነት ነው። በጣም በጣም ነው የማመሰግነው። ጥግብ ብዬን የበላሁት በቃ በቃና በቃና፣ እውነት ጥግብ ብያለሁ። እውነት በቃ በቃ ይችን ያስኳትን ልጉረስ በቃ። እግዜር ይስጥልኝ። እንግዲህ ለሀያ ሰው የሚሆን ነው የምናዘጋጀው አሁን አይደል። እሺ እንጀምር፣ በቃ እንስራ አሁን እሺ

ሰነፍማ ድሮውንም ሰነፍ ነው። ችግር እብድ አይደለም ሰው ዘሎ ያንቅም፣ ይባላል ሰነፍ ተያዘ አያነቃንቅም። ስለዚህ ጎበዝ ገበሬ ነው መሆን የሚገባው። ሰውን ሊወቅ ሰዋል ማለት ነው። ሰነፍ ገበሬ በልማቱም በምኑም ታታሪ መሆን ነው። ሀገራችን እንድትለማ፣ ሀገራችን እንድታድግ እያልን እየበረታን ነው። አሁን ምን እያደረግነው ነው? እየበረበርን ነው፣ በቃ እንደገለበጥን ደግሞ ስንገለበጥ ጭድ ይወጣል። በኋላ አሃ፣ አሁን እየተበረበረ ነው። አዎ፣ ወደታች እንዲወርድ ነው። አዎ፣ ብጥር እንዴ! አሁን ወደ ላይ ቀረው ገለባው ነው ገለባው ነው። አታይም? እህሉ እየወረደ አሃ፣ እ ይታያል አዎ፣ አዎ፣ አዎ፣ ይሁን። ገለጥ ስታረገው ይታያል። እስቲ ይሄ አዎ፣ ይሁን፣ ይሁን፣ ይሁን።

ስራው አድካሚ ነው እንደዚህ ተለፍቶ ነው የሚገኘው ደክሞ ነው ሳይደክምማ ቁጭ ያው ስንፍና ነው ስንፍና ነው የሚሆነው አሁን ጨረስን ማለት ነው። ጨረስን በቃ ወጣናት። ከዚህ በኋላ አሁን መቼ ነው ከእንደገና ደሞ እንደዚህ የሚደረግ ትብለን አዙረን አሀ ደሞ እንትን ሲል ደሞ እንገለብጣለን ወዲያ ከእንደገና ሄድ ሲሆን እንደዚህ ሲሆን ይወጣላው። ትንሽ ነው የቀረው። አሀ አሀ አሀ ተዳርሷል አይነት አላቸው በሬዎቹ። ባለሙያ ባለሙያ ሆኖ ተዳር የሚሆነው ሰነፉማ ወዲያ መሀከል እንደዛው ያንገራግራል። መሀል ላይ ዳር ላይ የሚሆነው ጎበዝ ነው። አማሪው ደሞ ለብቻው አማሪ አሀ ቀላሽ እንትን የሚዞረው ማለት ዳር ላይ ያለው ጎበዝ የሆነ በሬ ነው። ጎበዝ የሆነ በሬ ነው። አሀ ስለዚህ ጎበዝ የሆነ ሁሌ ዳር ነው የሚሄደው። አስቸጋሪው በሬ ሴቱ ጋር ነው የሚቀመጠው። በሬዎቹ አይታሰሩም። ለምን እንደሆነ የማይታሰሩት

ኑ ቁርሳችን እናርግና፣ ደሞ አዎ ቶሎ ቶሎ እንለዋለን። ኑ ኑ ኑ ኑ ኑ! አይ ቆይ ቆይ፣ ቁርስ እናርግና ነው፣ እንደውም ረፈደብን እኮ። በሉ፣ የሚሰራ ሰው በላበላ እያደረገ

ገበሬ አይደረደርም። አሁን እንግዲህ ተበላ፣ ተጠጣ ምንድን ነው የሚቀራ? ደሞ በኋላ ምሳ ስድስት ሰዓት ላይ ምሳ እናቀርባለን። አሃ ካሁን በኋላ እንደዛ ነው ነው። አሁን በደንብ አወኩኝ። እሺ እሺ ሽ ወይዘሮ ሙሉ እንግዲህ በጣም ነው ደስ ያለኝ። ብዙ ነገር ለምጄን ይወጣሁት ዛሬ ሁሉን ነገር አሳይተሽኛል። እግዚአብሔር ይስጥልን። እሺ ወይ በቃ አራሽ ምን አለበት? አይ ዛሬ መሄድ አለብኝ፣ ፕሮግራሙ እንዳደርስ ዛሬ መሄድ አለብኝ ግዴታ። ለዛ ነው በጣም አተሽኝሻለን። ትግር ይለው ዛሬ ሄድና፣ አኔ ሌላ ጊዜ ብቅ ብዬ መጣለሁ። ወይ እሺ። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። እሺ መልካም ባል ብያለሁ። እሺ እሺ ሰላም ጠብቁኝ። እሺ መጥቻ አለጣቸው። እሺ ሰላም ነው። እሺ